ከሁለት ቀን ከሶስት ቀን በፊት ስለ ሬሚዲያል 2018 ግቢዎች መች ሊጠሩ ይችላሉ የሚል ቪዲዮ ሰርቼላችሁ ነበረ። ከዛ በፊት ደግሞ በሰራሁት ቪዲዮ እስከ ህዳር አምስት ድረስ መጠራታችሁ ስለማይቀር ተዘጋጁ ምናምን ብዬ ቪዲዮ ሰርቼላችሁ ነበረ። በሁለተኛው ደግሞ በ2017 ዓ ም ሬሚዲያል በስንት በቀን የጠሩበትን ቀን አስታውሼ በመስቀ ህዳር አስራ አንድ ጀምረው መጥራት እንደጀመሩ ነግሬችሁ ነበረ። ከሚዛን ቴፒ ማለት ነው። የመጨረሻው ደብረ ማርቆስ ዩኒቨርሲቲ እስከ ጥር 27 28 ቆይተዋል ምናምን ብዬ ቪዲዮ ሰርች የላችሁ ነበረ። ከዛ በፊት በነበረው ግን እስከ ህዳር አምስት የኔ ግምት እስከ ህዳር አምስት ነው ብዬ በሰራሁት መሰረት ዛሬ ደግሞ አንድ ዩኒቨርሲቲ ለሪሚዲያል ተማሪዎች ጥሪ አድርጎ በዚህ ቪዲዮ መጥቻለሁ። ሌሎች ዩኒቨርሲቲዎችም ጥሪ ማድረጋቸውን ይቀጥላሉ ማለት ነው። ስለዚህ ለቻናላችን አዲስ ከሆናችሁ ሰብስክራይብ አርጉ። የሁሉንም ዩኒቨርሲቲዎች ጥሪ በቴሌግራም ቻናላችን ፖስት እናደርጋለን እና የቴሌግራም ቻናላችንን ዲስክሪፕሽን ቦክስ ላይ እና የመጀመሪያ ኮሜንት ላይ አስቀምጥላቸዋለሁ። እዛ እየገባችሁ ጆይን ማድረግ እንዳትረሱ። ፍሬሽማን ተማሪዎች ደግሞ እዛ ላይ ኖቶችን ታገኛላችሁ። ሬሜዲያልም የሬሜዲያልን ሞጁል እዛ ላይ ማግኘት የምትችሉ ይሆናል ማለት ነው። ስለዚህ አንድ ዩኒቨርሲቲ መጥራት ከጀመረ ሌሎችን መጥራት ስለሚቀጥ መጥራታቸውን ስለሚቀጥሉ እየተዘጋጃችሁ መጠበቅ ይኖርባችኋል። ስለዚህ ዛሬ የጠራውን ዩኒቨርሲቲ የምነግራችሁ ይሆናል ማለት ነው። በዛሬ ሁለት ጥሪ ያደረገው ዩኒቨርሲቲ በ2018 ዓመተ ምህረት በሪሚዲያል ማሻሻያ ፕሮግራም የተመደባችሁ ተማሪዎች ናቸው። እንግዲህ ጥሪ የተደረገላቸው ዛሬ የወጣ ማስታወቂያ ነው። ይህንንም ማስታወቂያ የወጣው ሰላሌ ዩኒቨርሲቲ ነው ማለት ነው። ስለዚህ በ2018 ዓመተ ምህረት በሪሚዲያል ወይም ደግሞ በአቅም ማሻሻያ ፕሮግራም በሰላሌ ዩኒቨርሲቲ የተመደባችሁ አዲስ ተማሪዎች በሙሉ ነው። እዚህ ቻነል ላይ የሚቀርቡ እያንዳንዱ መረጃዎች የተረጋገጡ እና እውነተኛ መረጃዎች ናቸው። ከሶርስ ከምንጩ ከራሱ ከሰላሌ ዩኒቨርሲቲ ኦፊሻል ፔጆች ላይ ነው ያገኘ ነው ማለት ኢንፎርሜሽኑን ስለዚህ ከዛ ላይ ስለሆነ ሐሰተኛ ነው ብላችሁ እንዳተጠራጠሩ። እስከ ዛሬም ስናቀርባችሁ የነበሩትን ስላያችሁ የቻናላችን የረጅም ጊዜ ተከታታዮች ታውቃላችሁ እዚህ ቻናል ላይ የሚፖስተቱትን ነገሮች ማለት ነው። ስለዚህ ሰላሌ ዩኒቨርሲቲ በ2018 ዓ ም በሪሚዲያል ማሻሻያ ፕሮግራም በሰላሌ ዩኒቨርሲቲ የተመደባችሁ አዲስ ተማሪዎች በሙሉ ይላል ምዝገባ የሚካሄደው ህዳር ሁለትና ህዳር ሶስት 2018 ዓ ም መሆኑን እያሳወቅን አንደኛ ለምዝገባ ስትመጡ ከስምንተኛ ክፍል እስከ አስራሁለተኛ ክፍል ያሉትን የትምህርት ማስረጃዎች ዋናውንና ፎቶኮፒ፣ ብርድ ልብስ፣ አንሶላ፣ የትራስ ልብስና ሶስት በአራት የሆነ አራት ጉርድ ፎቶግራፍ ይዛችሁ መምጣት ይኖርባችኋል ተብሏል። የሰላሌ ዩኒቨርሲቲ ሬጅስትራር ጽሕፈት ቤት ማለት ነው። ሁለተኛ ደግሞ የምዝገባ ቦታ ሰላሌ ዩኒቨርሲቲ ጀነራል ታደሰ ብሩ ካምፓስ መሆኑን እና ከተጠቀሰው ጊዜ አስቀድመው ሆነ ዘግቶም የሚመጣ ቀድሞም ሆነ ዘግቶም የሚመጣ ተማሪ ዩኒቨርሲቲው አያስተናግድም። ይላል ስለዚህ፣ አጠራርጌ ለመድገም ያክል በ2018 ዓ ም በሪሜዲያል ፕሮግራም በሰላሌ ዩኒቨርሲቲ የተመደባችሁ አዲስ ተማሪዎች በሙሉ የመዝገባ ጊዜ ወይም የመዝገባ ቀን ህዳር ሁለት እና ህዳር 3 2018 ዓ ም መሆኑን አውቃችሁ እንደ ማሳሰቢያ የተቀመጠው ደግሞ ከ8ኛ ክፍል እስከ 12ተኛ ክፍል ያሉትን የትምህርት ማስረጃዎች፣ ስለዚህ ከ9 እስከ 12ተኛ ያሉትን ትራንስክሪፕት ያስፈልጋችኋል ማለት ነው። ስለዚህ እንዳለ የትምህርት ማስረጃዎችን ፎቶ ኮፒ እና ኦሪጂናሉን ይዛችሁ ዋናውና ኮፒውን ይዛችሁ መሄዳችሁ እንዳትረሱ። ያው የግል መገልገያ ቁሳቁስ ይኖራል እንደ አንሶላ፣ እንደ ብርድ ልብስ፣ እንደ ትራስ ልብስ እነዚህና ሶስት በአራት የሆነ አራት ጉርድ ፎቶግራፍም ይዛችሁ መሄዳችሁን እንዳትረሱ ማለት ነው። ስለዚህ ከተጠቀሰው ቀን ዘግይቶም ሆነ ቀድሞ የሚመጣ ዩኒቨርሲቲው አስተናግድም። የምዝገባ ቦታ ሰላሌ ዩኒቨርሲቲ ጀነራል ታደሰ ብሩ ካምፓስ መሆኑን እናውቃችሁ በተጠቀሰው ጊዜ ተገኙ ማለት ነው። ስለዚህ አንድ ዩኒቨርሲቲ መጥራት ከጀመረ ሌሎች ዩኒቨርሲቲዎችም መጥራት እንደሚቀጥሉ ይታወቃል። ሌሎቻችሁም ሬዲ ሆናችሁ ጠብቁ። አዳዲስ መረጃዎች ከወጡ እዚሁ ቻናል ላይ ዩኒቨርሲቲዎች አልፎ አልፎ ጥሪዎችን ፖስት እናደርጋለን። ግን የሁሉንም ዩኒቨርሲቲ ጥሪ በቴሌግራም ቻናላችን በኩል ማግኘት ትችላላችሁ። ምክንያቱም ለእያንዳንዱ ዩኒቨርሲቲ ቪዲዮ መስራት ስለማይቻል አልፎ አልፎ እናንተ ኢንፎርሜሽን እስከምታገኙ ድረስ በቪዲዮ ሰራላችኋለሁ ከዛ ግን በቴሌግራም ቻናላችን የሚፖስት ይሆናል ማለት ነው። ሼር አርጉ ሰብስክራይብ አርጉ ሁላችሁም ደግሞ ይህን ቪዲዮ ለጓደኞቻችሁ ለሪሚዲያል ተማሪዎች እያደረሳችሁ ሌሎች ግቢዎችን መጥራት እስከሚጠሩ ድረስ በትዕግስት እየጠበቃችሁ በቅርብ ጊዜ ይጠራሉ። አንድ ዩኒቨርሲቲ መጥራት ከጀመረ ሁላችሁም ትጠራላችሁ። ባለፈው እንደነገርኳችሁ የትምህርት ቆይታችሁ ያው ይታወቃል። ስድስት ወር ወይ አራት ከአራት እስከ ስድስት ወር ነው። ስለዚህ እስከ ግንቦት መጨረሻ ድረስ ፈተና ተፈትናችሁ ማለቅ አለበት። ስለዚያ ቶሎ ገብታችሁ ትምህርታችሁ መከታተል ስለምትጀምሩ ራሳችሁን አዘጋጁ።